አንዳንዴ ከአካል ጥላው ደስ ከታየ ፀሐይ የምትገባ ነው ማለት። ክርስቲያን ከሆን ከቆሻሻ ማንነት ውስጥ ሆኖ ፈልግ፣ ጥሩ ነገር እንፈልግ። አንድ ነገር ትናንት ያነበብኳት መጽሐፍ ላይ ያለችው ልንገራችሁ። ምን ይላል መሰላችሁ? አንዳንዴ ከአካል ጥላ ገዝፎ ከታየ ፀሐይ ልትገባ ነው ማለት ነው፣ ይላል። እየሰማችሁኝ ነው? አንዳንዴ ከምን ገዝፎ ከታየ፣ ከአካል ጥላ ገዝፎ ከታየ ምን የምትሆን ነው እያለ ነው? አዎ የቆመ ይጠንቀቅ። አዎ የተከበረ መሰለው ይጠንቀቅ። በእውነት ሁሉ በእጄ ሁሉ በደጄ ያለው ይፍራ። አሁን የማምሻ ጊዜ ላይ ይገኛል። አሁን እግዚአብሔር ድምፅ ወደ እሱ ልኳል። አሁን እግዚአብሔር ይጠራዋል። አሁን እግዚአብሔር ከእኔ ጋር እንድትወጥሻለሁ ይላል። ይህኔ የእግዚአብሔርን ድምፅ ሰምቶ ከእግዚአብሔር ጋር መኖር የእኛ ምርጫ። ብዙዎች ይችን መንገድ አልተከተሏት። ብዙዎች ድምፁን ሰምተውታል፣ ግን አማረዋል። ብዙዎች የእግዚአብሔር ድምፅ ወደ እነሱ መጥቷል ግን ያዳምጡት አልቻሉም። ምን ነው ቢሉ እግዚአብሔርን ያዩት በሥጋ ዓይናቸው ስለሆነ ነው። ምን ነው ቢሉ እግዚአብሔርን የሰሙት በሥጋ ጆሯቸው ስለሆነ ነው። በእውነት ባጣነው ነገር የሚለካ እግዚአብሔር አለ አለ ሲመስክሩ አለን ወይ የለን የእውነት የለን ስለዚህ የጠፋውን ጌጤን አግኝቸዋለሁ ያለችው አንዲት ሴት ነች። ታሪክ ትምህርቱን እየጨረሰች ነው። ሴቷ የተናገረችበት ዋናው ምክንያት በደህ ነች። ጌጦቿን ቁጭ ብላ ቆጠረቻቸው። ክርስቲያኖች ቆጥራችሁ ታውቃላችሁ? ጌጦቻችሁ ቆጥራችሁ ታውቃላችሁ? እስቲ ቁጠሩት እግዚአብሔር ወዳጅ ሰጣችሁ፣ አንድ በሉ። እግዚአብሔር እለት ሰጣችሁ፣ ሁለት በሉ። እግዚአብሔር የንስሓ አባት ሰጣችሁ፣ ሶስት በሉ። እግዚአብሔር በህይወት ኖረን እንድን መሰክር ህይወት ሰጠን፣ አራት በሉ እያለች የራሷን ህይወት ስትቆጥር አንዱ ምትወደው ህይወቷ የምትፈልገው ይወቷ የምትመኘው ይወቷ ጎሎባት። ክርስቲያኖች ምን ጎልሎብን ይሆን ሲያስተውሉ፣ ብዙዎቻችን ቤተክርስቲያን መመላለስ ላይጎልብን ይችል ይሆናል። አይደለም። ብዙዎቻችን እንደው ከእግዚአብሔር ጋር ነን ማለት ላይጎልብን ይችል ይሆናል ግን ስጋውን በልተናል፣ ደሙን ጠጥተናል፣ የጎደለብን የለም። ክርስቲያኖች ንስሐ ገብተናል፣ የጎደለብን የለም። ክርስቲያኖች ለተቸገሩት መጽውተናል፣ የጎደለብን የለም። ክርስቲያኑ ስለምን ያለናን ቁጥር ነው? ያኔ ምናችን እናውቃለን። እቺ ሴት የጎደለባትን ስታው ያደረገችው ይህ ነው። አሁን የምወደውን ጌጤን አጥቼዋለሁ። እዚች ሴትዮ ቦታ ላይ ሆነን እስቲ አንድ ደቂቃ እንቆይ። እቺ ሴት ጠዋት ተነስታ ቤተ ክርስቲያን ሄድ የምትወዳት መስላችሁ ማስቀደስ ደስ ይላት ነበረ። ዛሬ ግን ስራ አለብኝ በሚል ተራ ምክንያት በቅዳሴ መታረቅ ይሆናል። እቺ ሴት ከዚህ በፊት በከክርስትና አባቷ ጋር ከንስሐ አባቷ ጋር ተነጋግራ አውርታ ንስሐ አንሰታ የማጠግብ ነበረች። አሁን ግን ንስሐ ገባች። ብዙ ጊዜ ወንን የእውነት ሴት ነች። ይህች ሴት በህይወቷ የቀራት የለበሰችው ነጠላዋ ብቻ ነው። ክርስትናዋ ከሷ አርቋል። እሷ ግን መሳተፍ ትታያለች። ክርስቲያን መስላት እታያለች። ስትዘምር ሲያዩዋት፣ ቤተ ክርስቲያን ስትሄድ ሲያዩዋት፣ ስታስቀድስ ሲያዩዋት፣ ብዙ ነገር እንደጎደለባት አያውቅም። እሷ ግን የጎደለባት ነው። ስለዚህ ምን አደረገች መሰላችሁ? ጊዜ የሰላሳ ደቂቃ ስለሰጠኝ ምን አደረገች መሰላችሁ? የጎደለብኝን አውቄያለሁ አለች። ማለት ክርስቲያኖች ሁላችንም ወደ ልቦናችን ተመልሰን የጎደለብን እንይ ያኔ ምን እንላለን? የጎደለብኝ አውቀዋለሁ። ስለዚህ ምን ላድርግ ካላችሁ እሷ ያደረገችውን እናደርግ። መጀመሪያ ምን አደረገች? መብራቷ አበራች ይላል መጽሐፍ፣ ሄዳችሁ አንብቡ። መብራቷ አበራች። መብራት ምንድን ነው? መብራት ኃይማኖት አይመስላችሁም? መብራት እምነት አይመስላችሁ በእምነት ከእግዚአብሔር ጋር መጣብ መጣበቅ አይመስላችሁም? ምክንያቱም እሷ የጎደላትን ስትፈልግ ሊያጎላት የፈለገ ደግሞ የሚያጎላትን ይነግራታል። ደግሞ እግዚአብሔር ይቀበልሻል አንቺንም የክርስቲያን አይልሽም በእውነት አንቺ ጋር የነበሩ ጸንተው ሳሉ አንቺ ጎድለሻል። አንተ ጋር የነበሩ ከእግዚአብሔር ጋር ጸንተው ቆመው ሳሉ አንተ ከተለይተዋል። በእውነት የማትረባ ነህ። እግዚአብሔር አያይ ይሄ እያለ በህሊናው የሚጮፍ የሴጣን ድምፅ አለ። ስለዚህ ይህን ድምፅ የምናሸነፈው ጨለማውን በምንድን ነው? በብርሃን ነው። ገብቷችኋል። ሴጣን ጨለማ ነው። ሁሌ ክፉን ይናገራል። እግዚአብሔር ደግሞ ምንድን ነው? ብርሃን ነው። አይደለም? አምላካችን ምንድን ነው? ብርሃን ነው። የምን አምላክ ነው? የብርሃን አምላክ ነው። እኛ የብርሃን ልጆች ተብለን እንጠራ እግዚአብሔር ፈቆልናል። ስለዚህ ክርስትና ውስጥ የሚጎል ነገር የሚኖረው ምን ሲጎል ነው? ብርሃን ሲጎል ነው። ወጣቸው ብርሃን ሲጎል ነው። ስለዚህ በፍጹም እግዚአብሔር ነው ማለት አምላካችን በእውነት የታመነ ነው። ዛሬ ያጣን ቢመስለን ዛሬ የተቸገርን ቢመስለን ዛሬ የጎደለን ቢመስለን በእውነት ለሱ ይህ ምንም ነው። እግዚአብሔርን አትታጠው። በእውነት በን በምንን ጠርጥረው ሰማያትን ብቻህን አልዘረጋ ምን በለ በምን ጠርጥረው ከዓለት ላይ ውሃ አላፈለግክ ምን ባህርን ተፍራ አታሻግር ምን በለው፣ በምንንጠርጥረው? ከመቃብል አስቆፍረ ሞት አታስመሳ ምን ማለት ነው? ምን እንጠርጥረው? የምንጠረጠር አምላክ የለም፣ የምንጠራጠረው ጌታ የለም። ሰው ግን መድረሃን ሲጎለው እግዚአብሔርን ይጠራጠረዋል። ሰው ግን እምነት ሲያጣ እግዚአብሔር ከእሱ ጋር እንዳልሆነ ያስባል። ክርስቲያኖች እግዚአብሔር ከእኛ ጋር ባይሆንማ እናልፎ ነበር ያንን መከራ እንሻገረው ነበር ያንን ችግር እንወጣው ነበር ያን ሁሉ ጉዳይ አይ እግዚአብሔር ደካመነቴን አይተህ አሻገርከኝ በእውነት በእኔ ላይ እምነትን ጨምርልኝ እተ አንተ ታላቅ ሆነ ሳለህ በእኔ ትንሽነት አንተን ለካው አንተ ኃያል ሆነ ሳለ በእኔ ማጣት አንተን ለካው። በእውነት አንተ የሁሉ ፈጣሪ ሆነ ሳለ እኔ አንዳችን ገር የለህ። አስብ። ብዙዎች በዚህ ምክንያት ወደ ጠንቋይ ቤት ሄዱ ያልታደሉ። ብዙዎች በዚህ ምክንያት ከክርስትና ተለዩ ያልታደሉ። ብዙዎች በዚህ ምክንያት እግዚአብሔር ክደው ለአጋንንት ሰገዱ ያልታደሉ። በእውነት እግዚአብሔር እንዴት የሚጠረጠር አምላክ ነው? እምነት ስለሌለን እንጂ እምነት ስለ ጎደለን እንጂ። እኛ ስላጣነው ነገር ሳይሆን እግዚአብሔር ስለሚያደርገው ብናስብ የተሻለ ነበረ። ክርስቲያን ክርስቲያን ማለት ምን ማለት እንደሆነ ታውቃላችሁ? ምን ማለት እንደሆነ ታውቃላችሁ? ሰይጣን የሚያደርገውን ነገር የሚያስብ ሳይሆን ማን የሚያደርግለትን የሚያስብ ነው። እግዚአብሔር የሚያደርግለትን ምን የሚያደርግለትን አዎ ብዙዎች ይገለኛል፣ ያጠፋኛል፣ አልችልም፣ አቅም የለኝም፣ ማን ይረዳኛል፣ እንዴት አድርገዋለሁ፣ ምን አሁን ጉዳይ አለኝ፣ ቤተሰብ የለኝም ይላሉ። ይሄ ሁሉ የማን ሀሳብ ነው? የማን ሐሳብ ነው? የሰይጣን ሐሳብ ነው። የእግዚአብሔር ሐሳብ ምንድን ነው? ሁልጊዜ ከማን ጋር ነው? ከእግዚአብሔር። እስቲ አስቡት። እውነት እግዚአብሔር ከሱ ጋር የሆነለት ሰው ማን ይቃወመዋል? ማን ይቃወመዋል? እንኳን እሱ ከአንበሳ አጠገብ ለቆመ ሰው ክብር የምንሰጠው ማንን ስለፈራ ነው? ከአንበሳ አጠገብ ለቆመ ሰው ክብር የምንሰጠው ማንን ስለፈራ ነው? አንበሳውን አይደል? እኛ ከማን ጋር ነው ያለ? ነው የማን ልጆች ነው? ማን ያሸንፈ? እግዚአብሔር ከማን ጋር ነው ከኛ ጋር ነው። ክርስቲያን ይህንን ሲያምን መብራቱ ይበራል። ገብታችኋል? ክርስቲያን ይህንን ሲያምን ብርሃን ይታየዋል። ክርስቲያን ይህንን ሲያምን እግዚአብሔርን ያየዋል። ያኔ ደስ ይለዋል። ያኔ ከእግዚአብሔር ጋር የመሆኑ ምስጢር ይረዳዋል። ያኔ በእውነት ከእነሱ ጋር ካሉ ካለው ይልቅ እኛ ጋር ያለው ይበልጣል። ማን ጋር ያለው ይበልጣል? አው ሰው ሴጣንን አምኖ ሀብታም ሆናለሁ ብሎ ለምባይ ቤት ይሄድል። ሰምታችሁ አታውቁ? ሲሄድ ሰምታችሁ አታውቁ? ማንና አምኖ ላይ ይሄዱ? ደሞ ምን ብያምና ያደርግልኛል ብሎ ማን? ሴጣን ይህን ያክል የሚታመን ነው ግን ነው ግን ክርስቲያኑ ሲቆም ብለን ብናስበው እግዚአብሔርን ማመኑ ምንድን ነው ካላችሁ፣ ከዚህ ጋር ይወዳደራ። ይሄ የሚነፃፀር ጉዳይ ነው። ይሄ የሚወራለት ጉዳይ ነው። እንኪያስ አይደለም። ስለዚህ ምኗን አበራች? መብራቷን አበራች። ሁለተኛ ምን እንዳደረገች ታውቃላችሁ? መብራቷ ሲበራ ቤቷ ውስጥ ስርዓት ያጣ ነገር አለ። ክርስቲያኖ፣ አንዳንዴ እኮ መብራት ስናበራ ቤታችን ስርዓት እንደሌለው ይገባ ነው። ጨለማ እኮ ማያሳየን ነገር አለ። ይሄ ሴጣን ሀሳብ የማያሳየን ነገር ብዙ ነው። ትጋዊ ነገር እንድንሯሯጥ ያደርጋል። እስኪ እስኪ በላችሁ አባቶች አስቡት። በልጅነታችን ጀምረን ሮጥን፣ ለፋን ለፋን ለፋን፣ ፀጉራችን ጥቁር የነበረው መጣ፣ አንዳንዴም ራሰ በራ ሆነን ደግሞ ጉልበት የነበረ ጉልበታችን ደከመ። እኛ ግን አላልንም፣ እንደምንፈልገው ያክል አልተለወጥም። እንደው ስለምን ለፋን እንደው ስለምን ደከምን፣ ስንል ማንን ሳንጨምር ደከም ማንን ሳንጨምር ደከምን? እግዚአብሔርን ሳንጨምር። ከእግዚአብሔር ጋር የሌለ ድካም እንዲሁ ነውና ስለዚህ ቦታ ውስጥ ያልተስተካከለ ነገር እንዳለቀባት ክርስቲያኑ ያልተስተካከለ ነገር የለም። በትዳር ህይወታችሁ እንዴት ናችሁ? ያልተስተካከለ ነገር የለም። በጓደኝነት ህይወታችሁ እንዴት ናችሁ? ያልተስተካከለ ጉዳይ የለም። በአገልግሎት ህይወታችሁ እንዴት ናችሁ? ያልጠራ ነገር የለም። በእምነት ህይወታችሁ እንዴት ናችሁ? ያልተስተካከለ ጉዳይ የለም። ለምን አልታየንም ካለ ምን ስራ አላደረግን፣ መብራታችን ስራ አላበራ ታያ። ይሄኔ ምን አደረገች መሰላችሁ? ቤቷ ያልተስተካከለ መሆኑ ሲገባት ቤቷ ውስጥ ያለውን ዕቃ ሁሉ አውጣ፣ ቀጥሎ ቤቷን ጠረገች። ከጠረገች በኋላ ቆሻሻዋን ወደ ደጅ አወጣች። በቆሻሻው ውስጥ ምን አንፈለገች? የጠፋው ጌጧን ፈለገች። ክርስቲያኖች፣ አንዳንዴ እኮ በተራ መንገድ የናቅነው ነገር አለ አይገርማችሁ። እቺ ተራ መስላል እማ ሆይ በር ላይ ከቤተክርስቲያን ስትወጣ የምትሰጠን አጋንንትን እንደምታረቅ አላስተዋናትም መሰለኝ። እቺ ጠዋት ቅዳሴ አስቀድሰን ስንወጣ ዲያቆኑ አምጥቶ የሚሰጠን ጸበል ያጋንንትን እስራት እንደምትፈታ አልገባንም መሰለኝ። ተራ መሰለችን መሰለኝ። እቺ ቤተ ክርስቲያን በሯን ስንዳብስ ያ የምናገኘው በረከት በቤታችን ያለውን ችግር እንደምትፈታ አልገባንም መሰለኝ። እቺ ከአባቶች ጋር ስንነጋገር አባቶችን ስናወራቸው ስለ ቅድስናቸው፣ ስለ ጽድቃቸው ስንናገር ታሪካቸውን ስንሰማ ገለታ አምራታቸውን ስናዳምጥ የምናገኛት በረከት ተራ መሰለችን መሰለኝ። ክርስቲያኖ የተናቀች ውስጥ የጣላት ይናለች የወደቀችው ነገር ውስጥ ምናለች የተተወች ህይወት አለች። ስለዚህ እቺ ሴት ፈለገች ከምኗ ውስጥ ከቆሻሻው ውስጥ እ አንድ ገታሚ ምን አለ? ከዝም ከንብ መንጋ ይልቅ ዝንብ በጣም ይተጋል። ከንብ መንጋ ይልቅ ዝንብ በጣም ይተጋል። ከቆሻሻ መሃል ጣዕም ይፈልጋል። ገብታችኋል? ከንብ መንጋ ይልቅ ዝንብ በጣም ይተጋል። ከምን መሃል ምን ይፈልጋል? ከቆሻሻ መሃል። አዎ በጓደኝነት ህይወት ውስጥ ጨርሻለሁ ትምህርቴን። እሺ። በጓደኝነት ህይወት ውስጥ እንዲህ ብታስቀይመኝ፣ እንዲህ ብታደርጊ እያልክ ከጥሩ ነገር ውስጥ ቆሻሻ አትፈልግ። ክርስቲያን ከሆንክ ከቆሻሻ ማንነት ውስጥ ምን እንፈልግ? ጥሩ ነገር እንፈልግ። ጓደኛ ብዙ መጥፎ ቢመስልህ እንኳ አንድ የምትወድለት ጉዳይ አለው። ባለቤት በብዙ እንደው የምታስቸግረው ቢሆን እንኳ አንድ እንድታገባት ያደረገች ጉዳይ አለ እንዳትረሳ።